በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚል መሪ ሀሳብ የምስራቅ አፍሪካ የደህንነት ተቋማት ጉባኤ ባለፉት ቀናት በአዲስ አበባ ሲካሄድ ቆይቶ ተጠናቋል። የጉባኤውን መጠናቀቅ አስመልክቶ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ታዜር ገብረ እግዚአብሔር መግለጫ ሰጥቷል። በመግለጫቸውም የምስራቅ አፍሪካ የደህንነት ተቋማት ጉባኤ ቀጠና ያለውን የጸጥታ ሁኔታ በመገምገም ተግባራዊ እርምጃዎች ለመውሰድ ከስምምነት ተደርሷል ብለዋል። በጉባኤው የአንድ ሀገር የጸጥታ ችግር የዛ ሀገር ብቻ አይደለም የሚለው ሀሳብ አንዱ ትኩረት እንደነበረ አንስተዋል። የአንድ ሀገር የጸጥታ ችግር የዛ ሀገር የጸጥታ ችግር ብቻ አይደለም። ስለዚህ በቀደምትነት ሀገራት ለራሳቸው የጸጥታ ጉዳይ ራሳቸው ኃላፊነት መውሰዳቸው እንደተጠበቀ ሆኖ ግን አሁን ካለው የቴክኖሎጂ መስፋፋት ጋር ተያይዞ የቦርደር ቁጥጥር ስርዓት አነስተኛ ከመሆኑ ጋር ተያይዞ የአንድ ሀገር ችግር ለሌላው ሀገር ችግር የራሱ አስተዋጽኦ ስላለው በጋራ የመስራት ጉዳይ ትኩረት ተሰጥቶት ውይይት የተደረገበት ሁኔታ አለ። ይሄ ከጊዜ ወደ ጊዜ እያደገ የመጣ የተለያዩ ሀገራት የውስጥ ቀውስን ወደ ሌላ ሀገር እንዳይሻገር ለማድረግ ትኩረት ሰጥተን ውይይት ካደረግንበትና መስማማት ከተደረሰበት ነጥቦች ውስጥ አንደኛው ነበረ። በሀገራቱ የደህንነት ተቋማት መካከል የደህንነት ስጋቶችን ቀድሞ ለመከላከል የሚያስችል የመረጃ ልውውጥ ሊኖር ግድ ነው የሚለውም ጉባኤው አጽንዖት ሰጥቶ ከመከረባቸው ነጥቦች ውስጥ ነው። እነዚህን የደህንነት ስጋቶች ለመግታት ቀድሞ ለመከላከል እና ከተከሰቱም በአነስተኛ ኪሳራ እንዲገጡ ለማድረግ ጠንካራ የመረጃ ልውውጥ የማድረግ ስርዓት እንዲዘረጋም መስማማት ተደርሷል። ጠንካራ መረጃ ልውውጥ ለመስራት ደግሞ ጠንካራ ተቋማት በቴክኖሎጂ የሚታገዙ ጠንካራ ተቋማት እንዲገነቡም መስማማት ላይ የተደረሰበት ሁኔታ አለ። ስለዚህ የምስራቅ አፍሪካ የጸጥታ ሁኔታ አሁናዊ የጸጥታ ሁኔታ ምን ይመስላል የሚል ሁሉም አባል ሀገራት የተስማሙበት የጸጥታ ሁኔታው ለመቀልበስ ያሉ ችግሮች ለመቀልበስ ያሉ ጠንካራ ጎኖች ደግሞ ለማስቀጠል የሚያስችሉ ተግባራዊ እርምጃዎችም ለመውሰድ የሚያስችል ስምምነት ላይ ተደርሷል። የጉበት ተሳታፊዎች የህዳሴ ግድብን እንዲጎበኙ መደረጉን የጠቀሱት ታዜር ይህም አፍሪካውያን ከተባበሩ እንደዚህ አይነት ግዙፍ ፕሮጀክቶችን መፈጸም እንደሚችሉ ለማመልከትና በግድቡ ዙሪያ የሚነሱ ስውት መረጃዎችን ለማጥራት ዓላማ ያደረገ መሆኑን ጠቁመዋል። ይህ የህዳሴ ግድብ እንደሚታወቀው የቀጠናውን ጂኦፖለቲካዊ ሁኔታ በመሰረቱ የቀየረ ትልቅ ፕሮጀክት በመሆኑ እና ግድቡ ተጠናቆ ወደ መጨረሻው ፌዝ ላይ በመድረሱ ምክንያት ይህንን ግድብ እነዚህ አካላት እንዲያዩት ለማድረግ ችለናል። ሁለት ዓላማ ነበረው። አንደኛ አፍሪካውያን ከተባበሩ እንደዚህ አይነት ግዙፍ ፕሮጀክት የመፈጸም የማስፈጸም አቅም እንዳላቸው ሀገራት እንዲያውቁ አድርገናል። ሁለተኛ በዚህ ዙሪያ የሚነዛ ውሸት ፕሮፖጋንዳ እንዲጋለጥ እና ሌላው ማህበረሰብ እውነታው እንዲረዳ የማድረግ ስራም ተሰርተዋል። ይሄ ሁል ጊዜ በቀጣይነት የሚሰራ ስራ ቢሆንም ከዚህ ኮንፈረንስ ጎን ለጎን የሰራ ነው፣ አንዱ ውጤታማ ተግባር ነበር። በተመሳሳይ የተወሰነው የልዑክ ቡድንም በአዲስ አበባ ከተማ ያሉ የከተማ ግንባታ ስራዎችን ለመጎብኘት እድል ሰጥተዋል። በጥቅሉ ጉባኤው ሀገሪቱና ተቋሙ በምስራቅ አፍሪካ ያለውን ገጽታ ለማስተዋወቅ ያገዘ ነበር ሲሉ የመረጃና ደህንነት አገልግሎት ምክትል ዳይሬክተር ታዜር ገብረ እግዚአብሔር አንስተዋል። በጉባኤው ላይ ከአፍሪካ እስያና አውሮፓ የተውጣጡ ከ30 በላይ ሀገራትም ተሳትፈዋል።